ቤተሰቦች እንዴት ናቸሁ? አበበ ነኝ። ይህ አቤ ፊደል አካዳሚ ነው። ሁሌም የአማርኛ ትምህርቶችን በተከታታይ እየሰጠን እንገኛለን። ትምህርቱ ደግሞ ቪዲዮ ሁሌም የሚደርሳችሁ፣ ላይክ፣ ሸር እና ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። እንዲሁም ኦንላይን መማር የምትፈልጉ በተለያየ ሶሻል ሚዲያ አማራጮች እየሰጠን እንገኛለን። ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት ትችላላችሁ። ትምህርቶች ደግሞ ሁሌም አማርኛም፣ እንግሊዝኛም፣ ሂሳብም ሌሎችንም ትምህርቶች እናንተ የምትፈልጓቸውን በምትፈልጉ ሰዓት እና ጊዜ ተመቻችቶ እንሰጣለን። አናግሩን። ዛሬ ወደ ትምህርታችን እንቀጥል። ከዚህ ስንቀጥል ዛ ይላል። ዛ ዛ ሬ ሬ አጠቃላይ ዛሬ ዛ ሬ እዚህ ደግሞ ስ ስ ራ ራ ስራ ይላል። ስ ራ ከዛ በ በ ዝዝ ቶ ቶ ብ ብ ኛ ኛ ል ል ሲነበብ በስቶፕ ኛ ላል በስቶፕ ብ ኛ ል ሁሉን ደግሞ ገጣጥመን ስናነበብ ዛሬ ስራ በስቶብኛል፣ ዛሬ ስራ በስቶብኛል ብለን እናነበዋለን ማለት ነው። ኦኬ እዚ ጋ ደግሞ ማማርር ሲነበብ መማር ይላል። መማር ከዛ ደግሞ እ ፈ ፈ ፈ ል ል ጋ ጋ ለ ለ ሁ ሁ ስናነበው እፈልጋለሁ ላል እፈልጋለ ሁ ከዛ ደግሞ ይሄ አጠቃላይ ታ መማር እፈልጋለሁ መማር እፈልጋለሁ። አጠቃላይ ስናነበው እዚህ ደግሞ ዋ ዋ ት ት ሲነበብ ጠዋት ዋ ት እዚህ ደግሞ ቶ ቶ

አጠቃላይ ጠዋት ቶሎ እነሳለሁ ጠዋት ቶሎ እነሳለ ብለን እናነበዋለን። እዚ ጋ ደግሞ አ አ ማ ማ ር ር ኛ ኛ ሲነበብ አማርኛ

ች ላ ላ ለ ለ ኩ ኩ ሲነበብ እችላለሁ ይላል። እችላለሁ አጠቃላይ ስናነበው ደግሞ አማረኛ ማንበብ እችላለ ይላል። አማረኛ ማንበብ እችላለሁ እዚህ ደግሞ ብ

እዚህ ደሞ አ አ ል ል ወ ወ ድ ድ ም ም ሲነበብ አልወድም ይላል። አልወድም። አጠቃላይ ስናነበው ደግሞ ብዙ ማውራት አልወድም ይላል። ብዙ ማውራት አልወድም። እዚህ ደሞ ዶ ዶ ሮ ሮ ሲነበብ ዶ ሮ ዶሮ ሮ እዚህ ደሞ ወ ወ ጥ ጥ ስናነበው ወጥ ይላል። ወጥ እ እ ሰ ሰ ራ ራ ለ ለ ኩ ኩ ሲነበብ ምን ይላል? እሰራለሁ ለ። አጠቃላይ ደግሞ ዶሮ ወጥ እሰራለሁ። ዶሮ ወጥ እሰራለሁ ለን እናነበዋለን ማለት ነው። ዶሮ ወጥ እሰራለሁ። ኦኬ። እዚህ ጋ ደግሞ ቸ ቸ ኮ

ም አጠቃላይ አሊዝም ይላል አሊዝም ስናነባው ደግሞ በሰው ቂም አሊዝም ብለን አገጣጥመን እናነበዋለን ማለት ነው። በሰው ቂም አሊዝም እዚህ ደግሞ ግ ግ ል ል ጽ ጽ ሲነበብ ግልጽ ግልጽ ሰ ሰ ው ሰው ሰው ነ ነ ኝ ኝ ሲነበብ ነኝ ነኝ። አጠቃላይ ግልጽ ሰው ነኝ ብለን እናነባዋለን። ግልጽ ሰው ነኝ እላለን። ውድ ቤተሰቦች ለዛሬው ያለን ትምህርት እዚህ ላይ ያበቃል። ቀጣይ በሌላ በአዲስ ቪዲዮ እንገናኛለን። እስከዚያው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ኦንላይን መማሪያ የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ በዋትስአፕ ቴሌግራም፣ እንዲሁም የሚመቻችሁ የሶሻል ሚዲያ አማራጮች እየሰጠን እንገኛለን። ገብታችሁ አናግሩም። ሰዓት እንዲሆን አይቸግራችሁም። የሚመቻቸው ሰዓት እናመቻቻለን። ቻው፣ ደህና ሁኑልኝ። መልካም ጊዜ።